በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዝች ቀን በእስክንድሪያ ሀገር ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድሪያ አገር ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱ ጀምሮም ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄትስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ፣ በተጋድሎም ተጠመደ። ከእርሱም በጎ ሥራዎችና ትሩፋቶ የተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀጳጳሳት አባ ቆዝሞዝ ባረፈ ጊዜም ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ አገር ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድሪያም ይዘው ሲሄዱ እግረ መንገዱን ከተወለደባት አገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱም በሰማች ጊዜ ልትቀበለው አልወጣችም ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘው ያልተነሳችው ያላወቀችው መስሎት፣ እኔ ገሌ ልጅሽ አይደለሁምን? ለምን ሰላምታ ትሰጭኝም ወይስ ሳላወቅሽኝም ምን አላት። እርሷም እኔ ሳውቅ ያህለው ራስህን ያላወቅህ አንተነ በዚህ በሊቀጵጵስና ክብር ሆነህ ከማየህ ሙተህ ተገንዘህ በአይህ በወደድኩ ነበር። ከአሁን በፊት የምትጠየቀው በራስ ኃጢአት ብቻ ነበር። ከዛሬ ጀምሮ ግን በምእመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህም በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለራሱ ራሱ ድህነትና የምእመናኑንም ነፍሳቸውን ለማዳን መጻሕፍትን በማስነበብ በመምከርና በመገሰጽ እያነቃ ሲታገል ኖረ። ደግሞም በእውነተኞች ካህናት ምስክርነት በቀር ካህናትን እና ኤጲስቆጶሳትን ከመሾም የሚጠነቀቅና የሚጠብቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም ምን አይወስድም ነበር። ኤጲስቆጶሳትን እና ቀሳውስትንም ወገኖቻቸውን ጥቅም ባላቸው በቅዱሳት መጽሐፍ ቃል በመምከር ይጠብቋቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለማቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኖር አሜን። ሰላም እብል ለሊቀ ጳጳሳት መቃራ መሃገረ ሳብራ አቄ በመሬቱ አጽና እምበለ መከራ እንተ ምህረቱ በሰናይ ምግባራ ሰው በተዘከረ ለሙ ነገራ። በዝህች ምለት ደግሞ አይሁድ በጌታችን እና አምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ አጽንተው መከሩ። ለእርሱም ክብር ምስጋና አይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት ሀያ አምስት